እንዴት ባላችሁ ወደ ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን ወደ ሰዓቱ የስፖርት ዜናዎች እናልፋለን። ምራት ተስፋዬ ዜናዎቹን አደርሳችኋለሁ። ሲንቄ ባንክ የስፖርት ዜናዎችን አጋር ነው፣ እናመሰግናለን። በኢትዮጵያ አስተናጋጅነት የሚካሄደው የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር ዛሬ ጀምሯል። የምድብ ጨዋታዎች ዛሬ ሲጀምሩ በምድብ አንድ በአበበ ቢቂላ ስቴዲየም እየተከናወነ የሚገኘው የምድብ አንድ የሶማሊያና ደቡብ ሱዳን ጨዋታ ስቱዲዮ እስከገባንበት ሰዓት ድረስ ግብ አልተቆጠረበትም። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የምድብ የመጀመሪያ ጨዋታውን በአሜሪካዊው ቤንጃሚን ዚመር እየተመራ ከሩዋንዳ ጋር ቀን 10 ሰዓት በአበበ ቢቂላ ስታዲየም ጨዋታውን ያከናውናል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከኬንያ፣ ደቡብ ሱዳን፣ ሶማሊያና ሩዋንዳ ጋር በምድብ አንድ ተደልድሏል። ከሶስተኛ ሳምንት ከሶስት ሳምንታት በዘለለ በአበበ ቢቂላ ስታዲየም ዝግጅቱን ሲያደርግ የቆየው የብሔራዊ ቡድኑ ከአንድ እስከ ሶስት ባለው ደረጃ ለማጠናቀቅ ና በአህጉሩ መድረክ የሚያሳትፈውን ውጤት ለማምጣት ተሰናድቷል። በድሬዳዋ ስታዲየም የምድብ ሁለት የመጀመሪያ ጨዋታዎች ዛሬ መደረግ ሲጀምሩ ታንዛኒያ ከሱዳን ቀን 11 ሰዓት ሲጫወቱ ቡሩንዲ ከኡጋንዳ የሚያደርጉት ጨዋታ ምሽት ሁለት ሰዓት ይደረጋል። በኢትዮጵያ ሴቶች ፕሪምየር ሊግ ኢትዮ ኤሌክትሪክ መሪነቱን ያጠናከረበትን ድል አስመዝግቧል። በስድስተኛ ሳምንት የኢትዮጵያ ሴቶች ፕሪምየር ሊግ ተጠባቂው የኢትዮ ኤሌክትሪክና ሀዋሳ ከተማ ጨዋታ በኢትዮ ኤሌክትሪክ ሶስት ለሁለት አሸናፊነት ተጠናቋል። በአበበ ቢቄላ ስቴዲየም በተደረገው ጨዋታ ዳግማዊ ሰለሞን በጨዋታና ና በፍጹም ቅጣት ምት ሁለት ግቦችን ለኤሌክትሪክ ስታስቆጥር የጨዋታው ኮከብ የተባለችው ማህሌት ምትኩ ቀሪውን ግብ ከመረብ አሳርፋለች። ሀዋሳ ከተማን ከሽንፈት ያልታደጉ ሁለት ግቦችን ፀሐይነስ ጁላ ሚዛና የምስራች ላቀው ከመረብ አሳርፈዋል። በአሰልጣኝ ኤርሚያስ ዱባለ የሚመሩት ኢትዮ ኤሌክትሪኮች ያደረጓቸውን ስድስቱንም የፕሪምየር ሊግ ጨዋታዎች በማሸነፍ የሊጉ መሪነታቸውን አጠናክረዋል። በሌላ ጨዋታ ሲዳማ ቡና አዲስ አበባ ከተማን ሁለት ለባዶ ረትቷል። ምትኬ ብርሃኑ የሲዳማ ቡናን ሁለት የማሸነፊያ ግቦች አስቆጥራለች። የሊጉ ስድስተኛ ሳምንት ጨዋታዎች ነገም ሲቀጥሉ ሻምፒዮኑ ኢትዮጵያ ንግድ ባንክ ከልደታ ክፍለ ከተማ ጋር ቀን ሰባት ሰዓት እንዲሁም ባህር ዳር ከተማ ከ ከአርባ ምንጭ ከተማ ጋር የሚያደርጉት ጨዋታ ዘጠኝ ሰዓት ላይ ይከናወናል። በፊፋ ከ17 ዓመት በታች የዓለም ዋንጫ ጥሎ ማለፍ፣ ማሊና ሞሮኮ ወደ ቀጣዩ ዙር አልፈዋል። በኳተር አስተናጋጅነት እየተካሄደ በሚገኘው ሀያኛው የዓለም ከ17 ዓመት በታች ዓለም ዋንጫ የጥሎ ማለፍ ጨዋታዎች ትላንት ሲጀምሩ ማሊና ሞሮኮ ድል ቀንቷቸዋል። የአፍሪካ ተወካዮቹ ዛምቢያና ማሊ እርስ በርስ ያደረጉትን ጨዋታ ማሊ ሶስት ለአንድ ስታሸነፍ አሜሪካን የገጠመችው ሞሮኮ በመለያ ምት አራት ለሶስት መርታት ችላለች። ሌላኛው የአፍሪካ ተወካይ ግብጽ በስዊዘርላንድ ሶስት ለአንድ ስትሸነፍ የመድረኩ ውጤታማ ቡድን ብራዚል ፓራጓይን በመለያ ምት አምስት ለአራት ረታለች ሜክሲኮ ና ፖርቹጋል ቤልጂየምን፣ ፈረንሳይ ኮሎምቢያን፣ እንዲሁም አይርላንድ ካናዳን በማሸነፍ ወደ አስራ ስድስቱ መቀላቀላቸውን ያረጋገጡ ሀገራት ሆነዋል። የጥሎ ማለፍ ጨዋታዎች ዛሬም ሲቀጥሉ የአፍሪካ ተወካዮች ሴኔጋልና ኡጋንዳ እርስ በርስ ይጫወታሉ። ደቡብ አፍሪካ ከጃፓን፣ ጀርመን ከቡርኪና ፋሶ፣ ኦስትሪያ ከቱኒዚያ የሚጫወቱም ይሆናል። ደቡብ ኮሪያ ከእንግሊዝ፣ ጣሊያን ከቼክ፣ ክሮሽያ ከኡዝቤኪስታን እንዲሁም ሰሜን ኮሪያ ከቬኔዙዌላ ዛሬ የሚያደርጉት ሌሎች የጨዋታ መርሃ ግብሮች ናቸው። በአውሮፓ ሀገራት የአለምዋንጫ ማጣሪያ ጨዋታ ክሮሽያ የአለሟንጫውን መቀላቀሏን አረጋግጣለች በምድብ 12 የምትገኘው ክሮሽያ ከፋሮ ደሴት ጋር ያደረገችው ጨዋታ ሶስት ለአንድ በሆነ ውጤት አሸንፋለች የክሮሽያን የማሸነፊያ ግቦች ጆሽ ኮቫርዲዮል ፒተር ሙሳና ቭላሲች አስቆጥረዋል የፋሮ ደሴትን ብቸኛ ግብ ገዛቱሪ ያስገኝቷል በ19 የምድቡ መሪ ክሮሽያ በ2026ቱ አለሟንጫ መሳተፏን አረጋግጣለች በሌላ ጨዋታ ጀርመን ሉክሰምበርግን ባዶ አሸንፋለች። የኒውካስትሉ አጥቂ ኒክ ቮልትማደ የጀርመን ሁለት ግቦች አስቆጥሯል። በተመሳሳይ ምድብ አንድ የምትገኘው ስሎቫኪያ ሰሜን አየርላንድን አንድ ለባዶ አሸንፋለች። ምድቡን ጀርመንና ስሎቫኪያ በኩል አስራ ሁለት ነጥብ ይመራሉ። ከሜዳዋ ውጪ ተጉዛ ፖላንድን የገጠመችው ኔዘርላንድ አንድ ለአንድ ተለያይታለች። ሜንፊስ ዴፓይ ሜንፊስ ዴፓይ ለኔዘርላንድ፣ ጃኮብ ካሚኒስኪ ለፖላንድ አስቆጥረዋል። ማልታ ፊንላንድን አንድ ለባዶ፣ እንደዚሁም ሞንቴኔግሮ ጂብራልተርን ሁለት ለአንድ ረትተዋል። የአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ዛሬም ቀጥለው ይደረጋሉ። ምድብ አምስትን በ12 ነጥብ እየመራች የምትገኘው ስፔን ምሽት ሁለት ሰዓት ላይ ከጆርጂያ ትጫወታለች። በዚሁ ምድብ የምትገኘውና በ9 ነጥብ ሁለተኛ ደረጃ ላይ የተቀመጠችው ቱርክ በሜዳዋ ከቡልጋሪያ ትገናኛለች። በጨዋታው ስፔን አሸንፋ ቱርክ ነጥብ የምጥል ከሆነ የአውሮፓ ሻምፒዮና ሀገር በ2026 የዓለም ዋንጫ መሳተፏን ታረጋግጣለች። ምድብ 10 ላይ የምትገኘው ቤልጂየም 11 ሰዓት ላይ ከ ካዛኪስታን የምትጫወት ሲሆን ካሸነፈች ደግሞ የማንንም ውጤት ሳትጠብቅ የዓለም ዋንጫውን ትኬቷን ትቆርጣለች። በምድብ ሁለት የሚገኙት ስዊዘርላንድና ስዊድንን ምሽት አራት ሰዓት ከ አርባ አምስት ላይ ጨዋታቸውን ያደርጋሉ። ከምድቡ አንድም ጨዋታ ማሸነፍ ያልቻለችው ስዊድን በአሰልጣኝ ግራን ፖተር እየተመራች የመጀመሪያ ድሏን ለማግኘት ትጫወታለች። ዴንማርክ ከቤላሩስና ግሪክ ከስኮትላንድ ሌሎች የዛሬ የሚደረጉ የጨዋታ መርሃ ግብሮች ናቸው። በሀገራት የወዳጅነት ጨዋታ ከአፍሪካዊት ሀገር አንጎላ ጋር የተጫወተችው አርጀንቲና አሸንፋለች። በነጻነት ቀን በተሰየመው በአንጎላው ኖቬምበር 11 ስታዲየም በተደረገው ጨዋታ አርጀንቲና ሁለት ለባዶ በሆነ ውጤት ረታለች። ላውታሮ ማርቲኔዝ ና ሊዮኔል ሜሲ አርጀንቲናን አሸናፊ ያደረጉ ሁለት ግቦችን አስቆጥረዋል። የስምንት ጊዜ የባላንዶር አሸናፊው ሜሲ በጨዋታው ግብ ከማስቆጠር ባሻገር ላውታሮ ማርቲኔዝ ላስቆጠረው ግብ አመቻችቶ አቀብሏል። በተጫዋችነት ዘመኑ ያስቆጠራ ያቀረባቸውን የግብ ብዛቶች 895 ሲያደርስ ለግብ አመቻችቶ ያቀበላቸውን ኳሶች ደግሞ 401 አድርሷል። ትናንት በተደረጉ ሌሎች የወዳጅነት ጨዋታዎች ጋና በጃፓን ሁለት ለባዶ ተሸንፋለች። በሌላ የሀገራት የወዳጅነት ጨዋታ ዛሬ ምሽት አንድ ሰዓት ላይ በኤምሬት ስታዲየም ብራዚል ከሌላኛዋ አፍሪካዊት ሀገር ሴኔጋል ጋር ትጫወታለች። በመጨረሻም በኤቲፒ የማጠቃለያ የቴኒስ ውድድር ተጠባቂ የግማሽ ፍጻሜ ጨዋታዎች ዛሬ በጣሊያን ቱሪን ይደረጋሉ የአለም ቁጥር አንድ ደረጃውን ከቀናት በፊት የተቆናጠጠው ስፔናዊው ካርሎስ አልካራዝ ከካናዳዊ ኡገር አሊያስያሜ ጋር የሚያደርጉት የግማሽ ፍጻሜ ጨዋታ ተጠባቂ ሆኗል አልካራዝ ሎሬንዞ ሙሴቲን አሸንፎ የአለም ቁጥር አንድ ቦታውን መያዙና ወደ ግማሽ ፍጻሜ ማለፉም ይታወሳል ተጋጣሚው ኡገር አሊያስያሜ አሌክሳንደር ዜቭሬቭን አሸንፎ ነው ለግማሽ ፍጻሜ ደረሰው ሌላ ሁለተኛው ተጠባቂ የግማሽ ፍጻሜ ጨዋታ ጣሊያናዊ የአለም ቁጥር ሁለት ያኒክ ሲነርን ካውስትራሊያዊ አሌክስ ደሚናው ጋር ያገናኛል። ያኒክ ሲነር የ2024 የኤቲፒ የማጠቃለያ ውድድሮች አሸናፊ የነበረ ሲሆን ለፍጻሜው ለመድረስና ከፈታኙ ተጋጣሚው አሌክስ ደሚናው ጋር ይፋለማል። ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን ለቀን የያዝናቸው ስፖርታዊ መረጃዎችን ይመስሉ ነበር። ምረት ተስፋ ያደረስኳችሁ። በሰላም ዋሉ።